ሞት ሌኔ ላይ ደረሰ። እዛ ሀገር የመሰራ ማለት ነው። መድኃኒት ብዙ ሰጠች መዳ እኔ ገሩ አልሞተኝም። በኤጀንስ ነው የሄደችው፣ ግን ብዙ ቦታ ነው ያቀያየሯት። ሶስት ቦታ ነው ያቀያየሯት። ሶስት ቦታ ሲያቀያየሯት በቃ በስራ ብቻ ነው ከቤት ከእሷ ስ ጨርስ እንደገና የእናቷ ቤት እህቷ ቤት እንደዚህ እያለስ በጣም ተንቀራተፌ፣ ምግብ አይሰጧትም። አኪም ቤት ሁሉ ገብታል። አልበል ማርታ ነኝ። ከአባዶ ነው የመጣሁት። ባለፈ መስክሬ ነበረ። አሁን ልጄ በጣም እዛ ስትሰቃይ ነበረ። ሳታስበው ብድግ አድርግና አምጣልኝ አልኩ። አሁን ምንም ሳላስበው ትኬት ተቆርጦ ማታ ስምንት ሰዓት ተደወለልኝ። እዚህ ስትመጣ ማለት እሺ ወይ መጣሽ እንዴ? አመሰግናለሁ አልኩና ትራንስፖርት ልኬ ባለቤቴ ይዞ መጣ። አለች አሁን ይሆናታለች። እዛ አልተመቻትም። በኤጀንስ ነው የሄደችው፣ ግን ብዙ ቦታ ነው ያቀያየሯት ብዙ ቦታ ሶስት ቦታ ነው ያቀያየሯት። ሶስት ቦታ ሲያቀያየሯት በቃ በስራ ብቻ ነው ከቤት ከእሷ ሲጨርስ እንደገና የእናቷ ቤት እህቷ ቤት እንደዚህ እያለ በጣም ተንቀራተተች። ምግብ አይሰጧትም። አኪም ቤት ሁሉ ገብታል ከዛ እኔ እዚህ በቀደም ባለፈው ሐሙስ መጥቼ አለቀስኩ። እኔ አባት ምንም አልፈልግም። ከዛ ብቻ ብድግ አርጌ አምጣልኝ አልኩ። ምንም ሳላስበው ከምሽቱ ስምንት ሰዓት ተደወለልኝ። ከምሽቱ ስምንት ሰዓት ሲደወል፣ ምንድን ነው የፈራሁትና ስልኩን ዝም ከፍቼ ቁጭ አረግኩት። ምንድን ነው ስለ እኔን እኮ ሚሚ ነኝ፣ መጥቻለሁ፣ እዚህ ነን። ወይ መጣሽ! ወይ አመሰግናለሁ አልኩ። በጣም ታምሜ ነበር፣ እዛ ጊዜ ነው። እሺ አመሰግን፣ በቃ ትመጫለሽ፣ ዝም ብለሽ ቁጭ በይዘው መኪና ልክልሻለሁ አልኩ። መኪናውን ላኩላት፣ የኔ ባለቤት ይዟት መጣ። እግዚአብሔር ይመስገን። እዛ እንደሞራለ ኤጀንሱ ፓስፖርት ሲመታላት እንኳን ጎበዝ ናት የትም መሄድ ትችላለች ብሎ ፓስፖርቱ ላይ መታለች። ይሄ ሁሉ የእሱ ስራ ነው። በጣም አማስ ያለፈው የሐሙስ ሳምንት ማለት ነው ያለፈው ሐሙስ እሷ ማክሰኞ ነው የመጣችው የአሁኑ ማለት ነው መጣች በቀደም ውድ ይዤ መጥቼ የነበረ አልተመቻቸን ታች ልጅ ይዘን ነው የመጣ ነው እዛ በሐሙስ እናመሰክራለን ነ ሄድ ብዬ ይ ጌታ ይባረ ሀሌሉያ እንኳን ደህና መጣሽ። እንኳን በዘና አንጠበቃቸው ማን ልበል መስከረም በልሽ። አሁን እኮ አይለቀስም። እግዚአብሔር አካልሽን ሰላም አድርጎ ጤናሽ ደህና ሆኖ ለእናትሽ በቅተሻል። ስለዚህ የቆምሽበት ቦታ ደግሞ ድል የሚሰጥ ነገርን የሚያፈልቅ የእግዚአብሔር ቃል ያለበት ስለሆነ በደስታ ነው መቆም ያለብሽ። እሺ እንዴ ነሽ? ሁሉ ሰላም ሰላም። ብዙ ነገር እኔን እየደረሰ ነበረ፣ ሞት ሌኔ ላይ ደረሰ ነበረ። እዛ ሀገር የመሰራ ማለት ነው መድኒት ብዙ ሰጠች። መዳም እኔ ገሩ አልሞተኝም። እኔ ሞትቼ አገር ይገባለው ነበረ ብቻዬን እኔ ሞትቼ አገር እኔ እ አንድ ቀን

ነገረኛ አልፈልግም ይሄ ቤት ቀይሩ አለኝ። ከዛ እጀንሱ ቀይሩ፣ ሁለተኛ ቤት የገባ የእሱ ዘመድ ነው። አሁንስ ሁለቱ ቡክ ጀንስ አላውቅም፣ እኔ ላይ የሚሰሩ ሁሉም አላውቅም። ከዛ በኋላ ሁለተኛ ቤት የገባ የሱ ዘመድ ነች። እሱስ እኔ ላይ አሁንስ ተመለሰች፣ ማዜኔ ሰጠች። ሁለቱ እንደሞቱ ፈለጉ ማለት ነው። ከዛ በኋላ በቃ ግን የእንዳን ሞትበት የበላው ከዛ ይሄ ላይ የት እንዳለ ይላል። ራሴን በጣም አመኛለ በጣም በቃ እዚ ላይ አውጭ አውጭ ይለኛል። ምግብ የነሱ ሰጡ። ከዛ በኋላ አንድ ቀን በህልሜ ማለት ነው መዳም ቤት ተኛለው። ከዛ ልጆች የሚሰሩ ብዙ ነው መዳም እዛ ቤት የሞቱ በህልሜን ያያለው። ማታ ተኝቼ ማለት ነው ከዛ ቤት ውስጥ እየፈለገ ፈለገ ፈለገ ጥዋት ማብራት አብሪቼ መዳን ቤት ውስጥ ይሄዳለሁ በህልሜ ማለት ነው። እነዚህ አብሪቼ የሚሄዱ ጠዋት ተነስቼ ስራ ገባ። ከዛ ባንጎኑ ከፈት የሚከፈቱ መዳኒት አገኘ። መድኒት እሱ የሰጠች አገኘ ከዛ በኋላ መድኒቱን እንደዚህ አውርቼ ያይን። ከዛ በኋላ አንቺ የኔን የሰጠች ይሄ ነው። ምግብ እሱ የሰጠች አልበላም እንደዚህ ያውድራለሁ። እሱ የሰጠች የሚበላ የት እንዳለ አላቅም። ራሴን በጣም የት እንዳለኝ በቃ ሞት ደርሳለሁ። ከዛ ገሩ እግዚአብሔር አተርፈኝ አተርፈኝ አላኝ። ከዛ ይነግራለሁ ሁልጊዜ አተርፈኝ

ልብስ ያስተካከልቼ ወጣሁ። ዊጀንስ ደወለኝ። ጀንስ ተቀመጭ ስሪ አለኝ። አልሰራም አለኝ። አልሰራም ይወጣሉ አለኝ። ጋቤርን እኔ ጋ ነው አለ። ከዛ ወጣ ሁለቱ ቤቱ እነሱ የኔና የሰሩ አልሞተኝም፣ ምንም አልሆለኝም። መጥቼ እዚህ ደረሰኝ አዲስ አበባ። ክብር ለኢየሱስ ይሁን። አሁን እያስታወስኳት ነበር። እግዚአብሔር ሰው የልጇ ድምፅ ጠፍቶባት ልጄ ድምጿ ጠፍቶብኛል እና ቃል አውጣልኝ ስትለው ምን ነበር ያለው? ትደውላለች አሁን ከደረጃ ሳትወርዱ ተረጋግታቸው ቁጭ በሏል። ልክ ቤት ስዳስ ስልክ ተደወለ። ሁለት ወር ነው ድምፁ አይጠፋም፣ ትደውላለች ትመጣለች ብሎ ነበር እግዚአብሔር ሰው እኔም ሰምቻለሁና አሁን እሷ ስትናገር ነው ያስተዋልኩት፣ የእሷን ምስክርነት። እንኳን ጌታ ረዳሽ፣ እንኳን እግዚአብሔር በእጅሽ አስገባለሽ። አይዞሽ፣ በርቺ። አንቺ ደግሞ ክብር ለኢየሱስ ይሁን። ሀሌሉያ